የተለወጠ ባለው የዓለም ሁኔታና ከዓለም ያሰላልፍ አንጻር ብሔራዊ ጥቅማቸውን ለማረጋገጥ ሀገራት የትብብር መስኮቻቸውን ያጤናሉ። ይህ ደግሞ የኢትዮጵያ የውጭ ግንኙነት መረ መገለጫ ነው። በጎረቤት ሀገርም፣ በአፍሪካ ደረጃ፣ ከአፍሪካ ወጣ ባሉ አካባቢዎች የሚደረገው ግንኙነት ብሔራዊ ጥቅምን ያማከለ ነው። ብሔራዊ ጥቅምን መሰረት ያደረገ ነው። ይህን ብሔራዊ ጥቅም ለማስገኘት ደግሞ መሰረታዊ የሆኑ ዋና ዋና ዲፕሎማሲ ስልቶች ይጠቀማል። ሰጥቶ መቀበልን መግባባትን፣ መነጋገርን፣ መወያየትን ማለት ነው። በዚህ መር ላይ የተመሰረተው ያለፉት ሰባት ዓመታትም የውጭ ግንኙነት እንቅስቃሴ ከውጤቶች ጋር ሊገለጽ የሚችል ነው። ሁለት ጎራን ለይተው ላለው የዓለም የዲፕሎማሲ አካሄድ ደግሞ ብሔራዊ ጥቅምን ማስጠበቅ የዲፕሎማሲ ብስለትን ይጠይቃል። ወዲህ የኢትዮጵያ ወዳጅ በማብዛት አካሄድ ደግሞ ሁለት ጎራን ለለየው የዓለም የዲፕሎማሲ አካሄድ ብለውጡ አዲስ የግንኙነት ስልቶችን መቀየስ የተቻለበት ነው ይላሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር። ወዳጅን ማብዛት አጋርነትን ማስፋት የሚባለው መርህ የሚመጣው መልቲፕል አላይመንት የሚባለው መልቲፕል ፓርትነርሺፕ በሚባለው የምንሄደው ምንድን ነው? ከሁሉም ጋር አብረው መስራት ነው። ዋነኛ የኛ መልህቃችን እንትናችን የሚሆነው አንከር የሚያደረገን የብሔራዊ ጥቅማችንን ማስከበር ነው። በኢኮኖሚና በፖለቲካው ያስቀመጥናቸው ቀዳሚ የሆኑ ብሔራዊ ጥቅሞች አሉ። እነሱን ለማስከበር ከሁሉም ጎራ ጋር የምንሰራ መሆናችን ነው። ሁሉንም ባላንስ አድርገን በመሄድ ማለት ነው። ይሄም በፕራግማቲክ የውጭ ግንኙነት ከለውጡ በኋላ በተከተል ነው። ይሄ ገቢር ነበብ የውጭ ግንኙነት ውስጥ የታየ ነገር ነው። የብሪክስ ጥምረትን በመቀላቀል ውስጥ ተደማጭነትንና አቅምን ኢትዮጵያ መፍጠር ችላለች የሚሉት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩም በአለም አቀፍ የግንኙነት መድረኮች ያላት ጉል ተሳትፎና ሚና እያደገ መምጣቱን ጭምር በመግለጽ ነው። ኢኮኖሚያዊ ጉዳዮች ላይ የሚያተኩር የዓለም ሁኔታው ደግሞ እያደጉ ያሉ ሀገራትን እንደ ኢትዮጵያ ያሉ ኢኮኖሚያቸው እያደገ በዓለም አቀፍ መድረክም ባለብዙ መድረኮችም ትልቅ ተጽዕኖ ያላቸው ሀገሮች ድምፃቸው መሰማት አለበት፣ በዓለም የኢኮኖሚ የፖለቲካ፣ የጸጥታ ጉዳዮች ላይ ያላቸው አስተሳሰብ መታየት አለበት የሚሉ ሀሳቦችን ይዞ የተነሳ ስብስብ ነው። እዛ ስብስብ ላይ እንግዲህ ማንም ሀገር ዘቡ ብሎ የሚገባበት አይነት ስብስብ አይደለም። የራሱ ክራይቴሪያዎች አሉ። በዋነኛነት በተለይ የዛ ሀገር የኢኮኖሚ እድገት ይታያል። እዛ ስብስብ ውስጥ ለመግባትም የመጀመሪያው ትልቁ መስፈርት የኢኮኖሚ ጥንካሬ ነው እና የኢኮኖሚ ጥንካሬ የወደፊት ተስፋህና አሁን ያለበት የእድገት መጠን ምን ያህል ነው በሚለው ነውና ኢትዮጵያ ወደ ብሪክስ ለመቀላቀል ሂደት ላይ በነበረችበት ሰዓት ከአርባ በላይ ሀገራት አመልክተው እዛ ስብስብ ውስጥ ለመግባትና በዛ ስብስብ የሚገኘው የኢኮኖሚ ፖለቲካ ተጽዕኖንም ለመጋራት ለመቋደስ ጥረት ያደርጉበት ነው። ከነዛ ውስጥ ነው እንግዲህ ኢትዮጵያ በልዩ ሁኔታ ተመርጣ እንድትገባ የተደረገው። የዓለማችን አርባ በመቶ ኢኮኖሚን በሚያንቀሳቅሰው ብሪክስ ውስጥ ኢትዮጵያ ከአባል አገራቱ ጋር የሁለትዮሽ ግንኙነትን ከማጠናከር ባለፈም በህብረቱ በኩል ያሉ እድሎችን ያሰፋላታል። ብሪክስ አባልነትም ይህንን ግንኙነት አምዱን የማስፋት ይህን ግንኙነት ሰፋ የማድረግ ሁኔታ ነው። ጠቀሜታዎቹ በርካቶች ናቸው። በብሪክስ መድረክ ከነዚህ ከአባል ሀገሮች ጋር የሚደረገውን ግንኙነት አንድ ነገር ሆነው፣ ብሪክስ ተሰሚነት ያለው በርካታ ጠንካራ ሀገሮች ያሉበት ማህበር እንደመሆኑ መጠን ከነዚህ ሀገሮች ጋር ደግሞ በባይላትራል ደረጃም የሚደረገው ግንኙነት ብሔራዊ ጥቅምን በተለያዩ መስኮች ለማስከበር ለማስጠበቅ ትልቅ አስተዋጽኦ የሚያደርግበት ሁኔታ ነው ያለው። ይሄ እንግዲህ በሂደት ላይ ነው ያለው። አንዳንዶች ውጤቶች ከአሁኑ ሊታዩ የሚችሉበት ሁኔታ ነው ያለው። የደቡብ ለደቡብ ትብብር በኢትዮጵያ የማብዛት ዲፕሎማሲ ወደ ወሳኝ ምዕራፍ ሲሸጋገር፣ በጥምረት ውስጥ ደግሞ ተደማጭነትን ከፍ ያደረገላት ነው። ኢትዮጵያ ከተቀላቀለች በኋላ ብሪክስን መቀላቀል የሚፈልጉ ሀገራት አሁን የኢትዮጵያን በጎ ፈቃድ የሚጠይቁበትና ደጅ የሚጠኑበት አይነት ሁኔታ ተፈጥሯል። ይሄ በቀላሉ የሚታይ ሁኔታ አይደለም። ታላላቅ ትልቅ ሀገራት ናቸው እነዚህ በመካከለኛ የዓለም ሀይ ያለነት የሚታዩ ሀገራት እንደ ቱርክ፣ ማሌዥያ ያሉ ሀገራት የኢትዮጵያን ፍቃድ የሚጠይቁበት ብሪክስ እንድንቀላቀል ደግፉን የሚሉበት ሁኔታ ነው ያለው። ደግፉን ሲሉ ደግሞ ሰጥቶ መቀበል መርህ ስላለው ዝም ብሎ ደግሞ መደገፍ የለም። እኛም ደግሞ ከነሱ የምናገኛቸው የተለያዩ ድጋፎች ይኖራሉ እና ይሄ እንደ አንድ የዲፕሎማሲው ድል ልናየው የምንችለው ነው። ቀድሞውኑ ለቅኝ ግዛት ባለመበገር ለአፍሪካውያን የነፃነት ተምሳሌት የሆነች ኢትዮጵያ ዛሬም በብሪክስ አባልነት ውስጥ ባላት ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር መሆኗንም አመላካች አድርገዋል። ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፕሌሽን በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ካሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ኢትዮጵያ በደቡብ አፍሪካ ጆሃንስበርግ በተካሄደውም 15ኛው ዓመታዊ የብሪክስ አባል ሀገራት የመሪዎች ጉባኤ በአዲስ አባልነት መቀላቀል ከቻሉ ሀገራት አንደኛዋ ናት።